ተመልካቾቻችን እንደምን አላችሁ። ከዲኤስ ኤሌክትሮሜካኒካል ስራዎች ነስተው ነኝ፣ የዲኤስ ኤሌክትሮሜካኒካል ስራ አስኪያጅ። ዛሬ ዘንድ ላችሁ የመጣን ነው የሳሙና መቁረጫ ማሽን ነው። የሳሙና መቁረጫ ማሽን እንዴት ይሰራል፣ አጠቃላይ ያለውን ሁኔታ አሳውቃችኋለሁ ማለት ነው። እስከ ቪዲዮ መጨረሻ እንድትከታተሉ እጋብዛለሁ። ወደ ቪዲዮ የሳሙና መቁረጫው ይሄ ነው ስሙ ደግሞ ሰሚ አውቶማቲክ የሳሙና መቁረጫ ማሽን ወይም ሰሜ አውቶማቲክ ሶፕከቲንግ ማሽን ልንለው እንችላለን። በንፋስ ነው የሚሰራው። ስፔሲፊኬሽኑን ለመናገር ያክል ኒውማቲክ ሶፕከቲንግ ማሽን ነው። በንፋስ ነው የሚሰራው። በሲንግል ፌዝ ኤሌክትሪክ ነው የሚሰራው ይችላል። ካፓሲቲውን ለማወቅ ያክል ደግሞ በአንድ ጊዜ ስምንት ሳሙናዎችን መቁረጥ ይችላል። በፈለግነው ሴንቲሜትር አድጀስት ማድረግ እንችላለን። እዚጋ እንደምታዩት ይሄኛው በፈለግነው እርቀት ማሳጠር ማ ማስረዘም እንችላለን። እነዚህን አድጀስት ማድረግ እንችላለን። ከስተመር በራሱ ፍላጎት አድጀስት እንዳደርገው ተደርጎ ነው የተሰራው። ሲቆርጥም እናየዋለን ወደኋላ ላይ እስከ ቪዲዮ መጨረሻ እንድትከታተሉ እንጋብዛለን። ዲኤስ ኤሌክትሮ መካኒካል ስራዎች እንግዲህ ደረጃ አምስት ኤሌክትሮ መካኒካል ስራ ተቋራጭ ነው። የማሽን ዲዛይን ስራ እንሰራለን። የማሽን ፋብሪኬሽን ስራ እንሰራለን። የኤሌክትሮ መካኒካል ስራ ማለትም ለምሳሌ የመስመር ዝርጋታ የኤሌክትሪክ መስመር ዝርጋታ ሊሆን ይችላል። የማሽን ተከላ ሊሆን ይችላል። የማሽን ጥገና ስራዎችን እንሰራለን። ከዛ በተጨማሪ ደግሞ የፈሳሽ ሳሙና ሚክሰር፣ የሻምፖ፣ የኮንዲሽነር፣ የቡና መቆያ፣ የቡና መፍጫ፣ የጨው መፍጫ ማሽን እንሰራለን። ከዚህ በተጨማሪ ደግሞ የብሎኬት ማሽን የሞልዶች፣ ለምሳሌ የኮንክሪት ሞልዶች፣ የተለያዩ ሞልዶች አሉ። እነሱን እንሰራለን። አጠቃላይ ደግሞ የተለያዩ ሞልዶችን እንሰራለን ለምሳሌ የሳሙና ሞልድ አለ፣ የሻማ ሞ ከዚህ በተጨማሪ ደግሞ ራሳችን ዲዛይን አድርገን በኤሌክትሮ መካኒካል ሲስተም የሚሰሩ ማሽኖችን በራሳችን ባለሙያዎችና በራሳችን ወርክሾፖች እናመርታለን። ከነዛም ማሽኖች ውስጥ የሳሙና ማሽን አንደኛው ነው። የሳሙና ማሽን እንግዲህ ከሚክሰር ጀምሮ እስከ ከተር ወይም ስታምፒንግ ድረስ ይሄዳል። ከዚህ ውስጥ እኛ ከሚክሰር ጀምሮ እስከ ስታምፒንግ ድረስ ያለውን እናመርታለን። ሚክሰር የሳሙና ማሽን አጠቃላይ ጀነራላይዝ አድርገን ለማየት እንግዲህ ሚክሰር ይዛል ሚለር ወይም መዳመጫ የሚባለውን ይዛል ከዚያ በመቀጠል ደግሞ ፕሎደር የሚባል ማሽን አለ ፕሎደር ይዛል ከዛ መጨረሻ ላይ ከተር አለ ማለት ነው ከፕሎደር ከወጣ በኋላ ከፕሎደር ቀጥሎ እንዳስፈላጊነቱ ሮለር ስታምፐር እናስቀምጥ እንችላለን እሱንም እኛ መስራት እንችላለን በደንበኞች ትዕዛዝ መሰረት ነው ማለት ነው ከተሩንም ፉሊ አውቶማቲክ ከተርም አድርገን በኒውማቲክ ሲስተም መስራት እንችላለን። ያ ዋጋው ውድ ስለሆነ እኛ ቀለል ባለው ዋጋ በሰሚ አውቶማቲክ ኒውማቲክ ሲስተም እንሰራለን ማለት ነው። ይሄ ማሽን እንዴት እንደሚሰራ ላሳያችሁ። በማኑዋል እና በአውቶማቲክ ሞድ እንዲሰራ አድርገን ነው የሰራነው። በማኑዋል እንዲሰራ እዚህ ጋር ማኑዋል እናደርጋለን። ሴሌክተር ሲቻለን ሳሙናው ከሌላ ቦታ የተቆረጠ ከሆነ ወይም ከፕሎደሩ ሌላ ቴብል ኑሮ እዛ ጋር ተቆርጦ ተደርድሮ ከሆነ በምን ፈልገው ርቀት እንዲቆርጥልን አምጥተን ሳሙናችን እዚህ ጋር ቁጭ ማረግ ነው የሚኖርብን። ሳሙናውን አምጥተን እዚህ ጋር ቁጭ እናደርጋለን፣ እንቆርጣለን ማለት ነው። ይህንን ስንጫነው ነው ወደፊት ይመጣል፣ ይቆርጥልናል ማለት ነው። ያው እንደዚህ እንግዲህ ማየት እንችላለን። ሴሌክተር ሲቱን ስንነካ አይ ሚን ፑሽ በተኑን ስንነካ ይቆርጥልናል ማለት ነው። ይህን ፑሽ በተን ደግሞ በፔዳል ስዊችም ማድረግ እንችላለን። እሱን እንዲታውቁ ነው። እሱ በግር ኦፕሬት እንዲደረግ ለሚፈልግ ከስተመር በፔዳል ስዊች መቀየር እንችላለን ማለት ነው። በሰሚ አውቶማቲክ ሞድ እንዲሰራ ደግሞ ሰሚ አውቶማቲክ አውቶ ላይ እናደርገዋለን። አውቶ ላይ ከሆነ ሴንሰር ነው፣ ሴንሰር አለ ማለት ነው። ስለዚህ ከወደዛ ከፕሎደሩ ጋር ቀጥታ መገጠም ይችላል። ቁመት አድጀስትመንት አለው ማሽኑ፣ ወደ ላይ ከፍና ዝቅ ማለት ይችላል። እኛ አቬሬጅ ከሰባ አምስት እስከ ዘጠና ሴንቲሜትር ድረስ አጀስት እንዲደረግ አድርገን ነው የሰራ ነው። አቤሬጅ የፕሎደር ቁመት እንደዛ ስለሆነ ነው። ከዛም ትልቅ እንዲሆን ወይም ከዛም እንዳንስ አድርጎ መስራት ይችላል። እዚህ ጋር ያለው ኖርማሊ እስክሪው ነው መቀየር፣ ከዚህም በላይ ከፍ እንዲልም ማድረግ ይቻላል። በቀላሉ እሱን መቀየር እንችላለን ማለት ነው። እና በአውቶማቲክ ሞድ እንዴት ነው የሚቆርጠው? ይሄ ቀጥታ ከፕሎደር ይገጠማል። ከፕሎደር ሲገጠም ከፕሎደር የወጣ ሳሙና ቀጥታ በዚህ ይመጣ። በዚህ ጋር ሲመጣ ሴንሰር አለ እዚህ ጋር፣ እዚች ጋር ሴንሰር አለች። ልክ ሴንሰሯ ጋር ሲደርስ፣ አሁን እጄ እንዳይቆርጠኝ ላሳያችሁ፣ ሴንሰር አለ። ልክ ሴንሰሯ ጋር ሲደርስ ቀጥታ ይሄ ይቆርጥና ይመለሳል ማለት ነው። እዚህ ጋር የነበረው ሳሙና ሴንሰሯ የምታየውን ሙቭ አድርጎ ዲስፕሌስ አድርጎ እንዳታየው አድርጎ ቆረጠ። ከዛ በኋላ ቀጣይ ሁለተኛ ዙር ነው የሚጠብቀው። ኖርማሊ ይሄኛው የተወሰነ ዲስታንስ ድረስ ብቻ ነው የሚያየው። ያ ማለት ከሴንሰሯ እስከ 10 ሴንቲሜትር ርቀት ድረስ ነው ሴንስ ማድረግ የሚችለው። ከሱ በላይ ከሆነ ሴንስ ማድረግ ስለማይችል ይሄኛው ሲገባ ወደ ወደ አውቶማቲካሊ ወደ ነበረበት ወደ ዜሮ ፖዚሽን ይመለሳል ማለት ነው። ያው እንደምታዩ እንደዚህ ሴንስ ያደርጋል ማለት ነው። እና እንግዲህ ዛሬ ዘንላቸው የመጣን ነው የሳሙና መቁረጫ ማሽን እንደምታዩ፣ ጽድት ብሎ ነው የተሰራው። እዚህ ጋ የተጠቀምነው ዩ ቻናል ባለ ስድስት ሚሊም ውፍረት ያለው ነው። ስለዚህ ቤንድ አያደርግም። እዚህ ጋ የተጠቀምናቸው ካቦ ነው። ኖርማሊ በጣም ጠንካራ የሚባል ካቦ ነው። ስለዚህ በቀላሉ አይበጠስም። በአንድ ዙር አይ ሚን ማሽኑ ኦፕሬሽናል ከሆነ እስከ አንድ አመት ድረስ ያገለግላል ብለን ነው ይሄንን እንትን ያልነው። ከዛ በኋላ እንኳ ያውም ኮንቲኒዩስሊ እየተሰራ ከዛ በኋላ እንኳ ቢበጣጠስ በቀላሉ መተካት የሚችሉ ካቦዎች ናቸው። ፒስተኑ ኦሪጂናል እና አዲስ ነው፣ ምንም የማይሆን ነው። ለረጅም ጊዜ እስከ አስር አመትም ከዛም በላይ ማገልገል የሚችል ነው። ኢንዱስትሪያል የሆነ ፒስተን ነው፣ ፌስቶ ብራንድ ነው የተጠቀምነው ማለት ነው። ማሽተናል። ይሄንን እንዴት ይሄ ማሽን ይቆርጠዋል አይቆርጠውም የሚለውን ቼክ ልናደርግ ነው። ወደ ቪዲዮ እንሂድ እስከ መጨረሻው እንድትከታተሉ እጋብዛለሁ። እንግዲህ ሁሉንም ማሽኖች ከሰራን በኋላ ለደንበኛ የምናስረክበው ሞክረን ነው ይሰራሉ አይሰሩም የሚለውን ጥራታቸውን ሁሉ ኢንስፔክት አድርገን ነው ለደንበኛ የምናስረክበው። አሁን ይሄን ማሽን ሳሙና በትክክል ይቆርጣል አይቆርጥም የሚለውን ያው፣ ረጅም ሳሙና የለንም ለጊዜው፣ ከሱቅ ያገኘነው ሳሙና ነው ከሁለት ይቆርጠዋል አይቆርጥም የሚለውን እንይ፣ አብረን እንይ፣ ተከታተሉ። እንግዲህ ሳሙናችን ተደርድሯል ብላችሁ አስቡ። ቀጥታ ማኑዋል ላይ ነው ያረኩት በፑሽ በተን ሰው ማለት ነው። እንግዲህ እንደምታዩት እዚህ ጋር ማየት ትችላላችሁ፣ አቆራረጡ እንዴት እንደቆረጠው፣ ጠርዙ ሁሉ ንጹሕ ሆኖ ነው የተቆረጠው ማለት ነው። አሁን ይሄኛውንም ደግሜ መቁረጥ እችላለሁ ማለት ነው። ከፈለኩኝ ይሄኛውን እንደዚህ ላድርገውና እንዴት እንደሚቆረጥ አሁንም እንድርጋ። እኔው ይሄው እንደምታዩት እንግዲህ ንጹህ አድርጎ ነው የሚቆርጠው ጠርዙንም ራሱ ማለት ነው። ይሄው አሁንንም ይሄንኑ ደግሜ መቁረጥ እችላለሁኝ። ለምሳሌ እንደዚህ አድርጌ እንደዚህ በደንብ እንዲቆራረጥ ከፈለግኩኝ በምፈልገው እርቀት ረጅሙን ሳሙና እንደዚህ መቁረጥ እችላለሁ ማለት ነው። ይሄው እንግዲህ እንደምታዩት ከስንት ቦታ እንደቆረጥኩት ይሄው ቀጣጥዬ ምክንያቱም ያው ሳሙና ስለሌለኝ አለኝም ሳሙና ነው እየተጠቀምኩ ያለሁት። ሙሉ ቆራርጦልኛል። ስትሬት ቢሆን አሪፍ ነበረ። አንዱ ካንዱ እንትን እንዳይ ለማንኛውም፣ እንደዚህ አሩ እንግዲህ ሸነሸነልኝ። በምፈልገው ዓይነት ሸነሽንልኛል ማለት ነው። ይችንም እንደዚህ አርጌ መቁረጥ እችላለሁ። ከፈለኩ ይችን እንደዚህ አርጌ እንደዚህ አርጌ መቁረጥ እችላለሁ። አሁንም ተከታተሉ። ይሄው ይህን ይመስላል እንግዲህ አጠቃላይ ያለው ነገር ከተከትኩት ማለት ነው። ያው ዛሬ ረጅም ሳሙና ባገኝ ኑሮ በደንብ መቆራረጥ እችል ነበረ አጫጭር ሳሙና ስለሆነ እና፣ ይሄ ሳሙና መቁረጫ ማሽን ዋጋው በጣም ርካሽ ነው። ኮምፕረሰር፣ ሳይለንት ኮምፕረሰርን ጨምሮ ይሄም መቶ ሰማንያ ሺህ ብር ነው የምንሰራው። ዋጋቸው ዋጋው የነገርኳችሁ ከቫት በፊት ነው። ሲደመር ቫት አድርገን እንሸጣለን ማለት ነው። የ15 ፐርሰንት ስለሆነ የቫት ዋጋ እናንተ ማስላት ትችላላችሁ። እንግዲህ ይህን ይመስላል የሳሙና መቁረጫ ማሽናችን። ማሽኑን እንግዲህ ከወደዳችሁት እናንተ እንዲሻሻላችሁ ወይም ደግሞ በዚህ መሰረት እንዲሰራላችሁ የምትፈልጉትን ነገር ጨምራችሁ ዘዙን ይህን ይህን ስሩልን በሉ በሀገራችን ብዙ የምንሰራቸው ነገሮች አሉ። የራሳቸውን ቢዝነስ ለመስራት ካሰባችሁ ብዙ አይነት የቢዝነስ ሀሳቦች አሉ። እነዛን ቢዝነሶች ይህን ይህን ለመስራት እንደዚህ ማኑዋል ማሽን ወይም ደግሞ አውቶማቲክ ማሽንም ካለ በዚህ አይነት መልኩ ስሩልን ብትሉ እኛ ያንን ወደ ተግባር ቀይረን ዲዛይን አድርገን የእናንተን ህልም እውን እናደርጋለን። በማ ያው ኤሌክትሮ መካኒካል ስራ እንግዲህ የማሽን ላይ ነው የሚያተኩረው። የውጭ ማሽኖችንም ለመግዛት ከፈለጋችሁ እኛን አማካሪ ማድረግ ትችላላችሁ። ኮንሰልት እናደርጋችኋለን። ብዙዎቹ ስራዎች በፎር ፍሪ ነው፣ በነፃ ነው የምናማክረው። በስልክ ደውላችሁ እዚጋ የተቀመጠ ስልክ አለ፣ በሱ ስልክ ልታገኙን ትችላላችሁ። ቢሮችን መታችሁ መጎብኘት ትችላላችሁ። ወርክሾፓችን መጎብኘት ትችላላችሁ። አንደኛው ወርክሾፓችን ሀና ማርያም፣ የሳሪሱ ሀና ማርያም ቀለበት መንገድ ከፍ ብሎ ሀና ማርያም ህንፃ ፊት ለፊት ነው የሚገኘው። ቢሮችን ደግሞ ሀይሌ ጋርመንት ከለቡ መብራት ኃይል ወደ ጋርመንት በሚወስደው መንገድ ንግድ ባንክ ያለበት ቆጣሪ ኮንዶሚኒየም ቅርንጫፍ ንግድ ባንክ ያለበት ሁለተኛ ፎቅ ነው የሚገኘው። በማንኛውም ሰዓት መታችሁ ልትጎበኙን ትችላላችሁ። እንግዲህ ስራችንን ከወደዳችሁት የዩቲዩብ ቻናላችንን ሰብስክራይብ እና ላይክ፣ ኮሜንት ማድረግ አትርሱ። በዚህ ልታበረታቱን ትችላላችሁ። መልካም የሆነ ሀሳብ ወይም ደግሞ አስተያየት አስተያየት ማንኛውም መጥፎም ይሁን መልካም ሐሳብ ወይም አስተያየት ካላችሁ ኮሜንት ላይ በቀናነት አስቀምጡልን። ኮንስትራክቲቭ የሆነ ይሄ ይሄ ይሄ ችግር አለ፣ ይህኛውን ደግሞ እንደዚህ ብታስተካክሉት ብትሉን እኛ የማንኛውንም ሰው አስተያየት የመቀበል ፍላጎት አለን። ያንን ተቀብለን ወደፊት ስራዎቻችን ላይ እናስተካክላለን፣ እናሻሽላለን ማለት ነው። እንግዲህ ቪዲዮ ይህን ይመስላል። አጠቃላይ ማሽኑን ሲሰራ አሳይተናችኋል። በቀጣይ ደግሞ ሌላ ማሽን ይዘንላችሁ እስከምንመጣ ድረስ መልካም ጊዜ ይሁንላችሁ።